በፊት አዲስ አበባ ቤቴ ይሉ የነበሩት ኢሳያስ አፈወርቂ ሰሞኑንም ካይሮ ሄደዋል። አምስት ቀን ይቆያሉ ተብለዋል። ከጥቂት ዓመታት በፊት አብይ አህመድን ለጥፋት ሲያሰለጥኑ የነበሩት የኤርትራው ፕሬዝዳንት በርግጥም ወደ አለቆቻቸው በረዋል። ከጥቂት ዓመታት በፊት በኢዮቤልዩ ቤተ መንግሥት በቀይ ምንጣፍ ብቻ ሳይሆን ቀለበት በማሰር ብቻ ሳይሆን ኢሱ ጭሱ በሚለው ዘፈን ብቻም ሳይሆን ፈንዲሻና ቆሎ በማዘገንም አቀባበል ይደረግላቸው የነበሩት የሻቢያው አለቃ በፈርዖኖች አገር የተደረገላቸው አቀባበል እንደ አዲስ አበባው ቅጣም ባሮ የጠፋ አይደለም። አብይ አህመድ ማንም አያድንህም ብለው በኢሳያስ ላይ በዛቱ በ24 ሰዓታት ውስጥ ወደ ካይሮ የሄዱት ፕሬዚዳንቱ ግብፅ ታድነኛለች ያሉ ይመስላል። ከ28 ዓመታት በፊት ኢሳያስ ኢትዮጵያ ላይ ወረራ ከከፈቱ በኋላ ለመጀመሪያ ጊዜ ወደ ውጭ አገር የበረሩት ወደ ግብፅ ነበር። ዛሬ ግን በመወረር ዋዜማ ላይ ሆነው ወደ ሰሜናዊ የአፍሪካ ጫፍ ወደ ሁለተኛው አፍሪካዊ ቤታቸው ተሻግረዋል። ከጥቂት ዓመታት በፊት ኢሳይያስ በኢትዮጵያ ፍቅር ያበዱ የነደዱ ምናቸው ሲል የነበረው የብልጽግናው ኃይል ደግሞ ያንን ብዙ ያለበትን አንደበቱን ረስቶ ቀለበት ያጠለቀበትን ጣቱንም ዘንግቶ ግብፅ ሻቢያ ልታሴርብን ነው ብሎ ሲናገር እየተሰማ ነው። የኤርትራን ውለታ ከፍለን አንጨርሰውም ሲል የነበረው የአብይ አህመድ አንደበት ከጥንት ጀምሮ ኤርትራ ጠላት ነው እያለ በእርግጥ የአዲስ አበባዎቹ ዋሾዎች ንግግርም ሆነ የግብፅና ኢሳያስ ድርጊት እንግዳ አይደለም። የብልጽግናው አለቃም ሆኑ በሻቢያ ፍቅር እስከ መቃብር የሚጓዘው ኃይል አንድ አይነት ጸባያቸው ነባር የህግደፍና የግብፅ ተላላኪ መሆናቸው ደግሞም ለኢትዮጵያ ያላቸው ጥላቻ ነው ማለት ይቻላል። በአንዳነትን ከነሙሉ ልብሱ የተጎናጸፉት የብልጽግና አገዛዝ ቁንጮ ሰዎች ግብፅ ስፖንሰር ባደረገችው አመፅ ስልጣን ይዘው ለሻቢያ አሽከሮች የሹመት ድራጎት ጣል ያደረጉ ናቸው። እናም ይህ ነባር እውነት ነው። ኤርትራና ግብፅ የሚመክሩትም የሚገናኙትም በጸረ ኢትዮጵያ ጉዳዮች ላይ ሊመክሩ በሁለቱ አገራት መካከል የሚያገናኝ የጋራ የኢኮኖሚ አጀንዳ የለም የሚለውን ድምዳሜ ለመያዝ የሚያስችሉን እውነታዎች መካከል ኤርትራና ግብፅ የንግድ ልውውጣቸው በዓመት ከአንድ ሚሊዮን ዶላር የማይበልጥ መሆኑን ስናስተውለው ነው። አንድ ሚሊዮን ዶላር ማለት አዲስ አበባ ውስጥ አንድ ደህና መኖሪያ ቤት ያለውን ዋጋ የሚያህል ነው። ይህንን ልብ እንበል። ይህ የንግድ ልውውጥ የሚባለው ደግሞ ግብፅ ለኤርትራ የምትሸጠው ነዳጅ፣ የፕላስቲክ ምርትና ጸረ ተባይ መድኃኒት እንጂ ኤርትራ ወደ ግብፅ የምትልከው ቤዝ ሃቢስቲን የላትም። ሁለቱ አገሮች የሚጋሩት ድንበርም የለም። የሚጋሩት ጉዳይ ግን አለ። እሱም በጸረ ኢትዮጵያ እንቅስቃሴዎች ላይ ያላቸው የጋራ አቋም ነው። ይህ ደግሞ ከሻቢያ የመገንጠል ትግል ዘመን ጀምሮ የሚነሳ ነው። 65 ዓመታትን ወደ ኋላ ስንጓዝም የህግደፍን ወላጅ አባት ጀብሃን ግብፅ፣ ካይሮ ላይ ሲመሰረት እናገኘዋለን። ጀብሃን አጥፍቶ ሻቢያን የፈጠረው የአቶ ኢሳያስ አፈወርቂ ቡድንም በኡስማን ሳላሳቢ አማካኝነት ከግብፅ ጋር ግንኙነቱን አስቀጠለ። የባህርን አረባዊ ባህር እናደርገዋለን። ኢትዮጵያም ከባህሩ እንድትነጠል ማድረግ ያስፈልገናል። በአባይ ወንዝ ላይ ልትሰራው የምታስበው አንዳች ነገር እንዳይኖረ ማድረግም ይገባል። የሚለውን የፕሬዚዳንት ገማል አብዱልናስርንም ሆነ የአንዋር ሳዳትን ፖሊሲ ለመተግበር የተንቀሳቀሰችው ግብፅም ሻቢያን በሙሉ አቅሟ ደገፈች። ፕሬዚዳንት ኢሳያስ አፈወርቂም ግብፅ ሻቢያን የደገፈችበትን ምክንያትና ዘመን ሲያስረዱ ዋናው ነገር ከአባይ ወንዝ ጋር የሚገናኝ ነው ይሉና አይባህርም ሌላው ምክንያት ነው በማለት ያክላል። ማስረጃ ፍለጋ ወደ ኋላ 1988 ላይ እንመለስና ኢሳይያስ እንደሚከተለው ሲናገሩ እናዳምጣቸው። ብዙሕ ታሪካዊ ምክንያታት አለ ናይ ግብጺ ደገፍ ንኤርትራ ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ እንተ ደኣ ነይሩ ኮይኑ ንኤርትራ ከም መጓጠይ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው። ለኢትዮጵያ ስራ ለመስጠት። ኤርትራ ናፅነታ ክትረክብ እሞ ልኡላውነት ኣረጋጊፃ ክትነብር ትኽእልያ ዝብል ሓሳብ ኣይነበረን ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና፣ በሰላም ትኖራለች ብለው ኣይደለም። ሓደ ካብ ዓብዪ እስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። አብዚ ማያት እዚ ሁሉ ቁጥጥር ናይ ግብፂ ብዘይካ ብዘይ ምርግጋ ዘይ ምርግጋ ናይተን ኣብ ውሽጢ እቲ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልን እዩ ዝብል እምነት ነይርዎም። ግብፆች የውሃው መነሻ የሆኑት ሃገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ ኣሉታዊ ጠማምታ እዚ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ የግብፅ ፖለቲከኞች ለምን ይህንን አመለካከት የያዙ የሚለው የራሱ ታሪክ አለው። ሁለተኛው ታሪካዊ ምክንያት የቀይ ባህር ስትራቴጂካዊነት ነው። ካልእ ስትራቴጂያዊ ጠማምታ ናይ ግብፂ ዝበሃል ናይ ቀይሕ ባህር ሕቶ እዩ ፕሬዝዳንቱ በራሳቸው አንደበት ያረጋገጡት ግብፅ ሻቢያን ስትደግፍ የኖረችበት ምክንያት ኢትዮጵያን ሰላም ለመንሳት። ሻቢያ አገር ከገነጠለና በደጋፊዎቹ ህዝብ ውሳኔ ካስደረገ ከ31 ቀናት በኋላ ግብፅ አስመራ ላይ ኤምባሲ በመክፈት በሽፍታነት የምታውቀውን ህግደፍን በመንግሥትነት ማወቀችው። ፕሬዝዳንት ኢሳያስ የአገር መሪ ሆነው በአህጉራዊ የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት ስብሰባ ላይ ለመጀመሪያ ጊዜ የተሳተፉትም በግብፅ ካይሮ በተካሄደው የ1985 ሰኔ ጉባኤ ላይ ነው። ይሁን እንጂ ፕሬዚዳንት ኢሳይያስ እንደሚሉት ከአገር ምስረታ በኋላ በነበሩት ዓመታት ኤርትራና ኢትዮጵያ የነበራቸው መልካም ጉርብትናና የኢትዮጵያም ሰላም መሆን ለግብጾች ምቾት የሚሰጥ አልነበር።